ብዙ ጊዜ ታዩ ከሆነ ጸጉራችንን ከመታጠባችን ወይም ደግሞ ከመሰራታችን በፊት ብዙ ጊዜ ጠጉራችን የሆነ ነገር እንደሚያስፈልገው ብዙዎቻችን እናውቃለን ግን ያው ሰረ የሚደክመን ምናምን ብዙ ጊዜ እንሰንፋለን ማለት ነው። እኔ ግን ከጊዜ ወደ ወዲህ ጸጉሬን መንከባ ከምናምን በጣም ሱንሱኖብኛል። ጸጉሬ ምንም ያህል ቢደክመኝ የሆነ ነገር ሳልቀባ አልታጠብም ማለት ነው። እንግዲህ እንደምታዩት አቮካዶ፣ ቡና እንዲሁም ደግሞ ቅርንፉድ፣ ሽንኩርት ቀላቅዬ ለጸጉሬ ምግብ ሰርቼ እንደምታዩ እየተቀባው ነው ማለት ነው። ግን ሁላችንም ሁላችሁም ማለት ነው ቤት ውስጥ ባገኘነው ነገር ጸጉራችንን የታሸጉ ነገሮች ከምንቀባ እንደዚህ ብንጠቀም በጣም ነው የሆነ። እኔ አንዳንድ ጊዜ አናቴ በቃ ያቃጥረኛል ማለት ነው። ማን እንደሚያቃጥረው እግዚአብሔር ይወቀው። ከዛ እንደዚህ ቀዝቀዝ ያለ አቮካዶ ምናምን ፍሪጅ ውስጥ አድርጌ አውጥቼ እንደዚህ ነገር ስጠቀም በጣም ይሄ ማቃጠሩ ነገር ምንም የለም ማለት በቃ፣ ጸጉ በጣም ነበር የሚያቃጥረኝ ማለት ነው። እና ቡና እየቀላቀልኩኝ ብዙ ነገሮች ለምሳሌ ሙዝ ልቀባ እችላለሁ። አንዳንድ ጊዜ ደግሞ ቤት ውስጥ እንቁላልም ካለ ግን እንቁላልና ሙዝ እጠቀማለሁ። ግን እንደ አቮካዶ አይሆንልኝም። አንዳንዴ ደግሞ ዘይት ብቻ ተቀብቼ ወይም ደግሞ ይሄ ዘይት ዘይቱን ማለት ነው እታጠባለሁ ፀጉሬን። ከዛ ውጭ ግን ዝም እየከታጠብኩት በጣም ነው በሁለተኛው ቀን አናቴን የሚያቃጥረኝ ማለት ነው። ውሃው ይሁን ምግቡ ይሁን ምንም ማቀው ነገር የለም። እንግዲህ ለፀጉሬ የሚሆን ዛሬ ትንሽዬ ጸጉሬን የምቀበው ነገር እያዘጋጀው ነው አብራችሁኝ ሁኑ። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ደህና ነኝ፣ ሙሉዓለም ነኝ። ዛሬ ብዙ ጊዜ ሽንኩርት፣ ብዙ ልጆች ሽታውን ስራ የምትፈሩ ሽንኩርት አንጠቀምም። ዛሬ እንግዲህ እኔ ለፀጉ የሚሆን እንደምታዩኝ አንድ ቀይ ሽንኩርት፣ እንዲሁም አቮካዶ፣ ቅርም ፉድ እና ትንሽ ቡና አድርጌ ፀጉን ለመቀባት አስቤ ያለው ማለት ነው። በነገራችን ላይ እኔ አሁን እዚህ ጋር ሽንኩርት ያላቸው የሽንኩርት ቅባት አለ፣ የቀርንፉድ ቅባት አለ፣ የአቮካዶ ቅባት አለ። ሁላችንም እናውቃለን። ብዙ ጊዜ ና ግን እነ የታሸጉ ነገሮች ምናምን እኔ አይስማማኝም። ብዙዎቻችን ስደት ላይ ያለን ሰው ሀገር ያለን ልጆች ለጸጉራችን ብዙ ጊዜ የሚስማማንን ቅባት አናገኝም፣ አይደል? ይሄ የታወቀ ነው። ግን የምነጋችሁ ነገር ቢኖር ቢያንስ ማለት ነው እንደዚህ አቮካዶ ነገር ምናምን ቤት ውስጥ ተጠቀሙ እና ካገኛችሁ ደግሞ ጭቃ ቅባት፣ ለምሳሌ አቮካዶ ሊሆን ይችላል። ይሄ ደግሞ ማን የሚባል ቅባት አለ አንድ እኔ እራሴ የምጠቀመው? ብሉ ማጂክ። እሱ በጣም አሪፍ ነው። ሰማያዊ ሳይሆን አረንጓዴው ለእኔ ይስማማኛል። እና እንግዲህ ዛሬ እንደምታዩ ቤት ውስጥ ባለኝ ነገር ጸጉን ለመቀባት ጸጉን ትንሽ ትርትመንት አድርጌ ለመታጠብ አስቤ እያዘጋጀው ነው ማለት ነው። ስለዚህ እስኪ እንደምታዩት አብረን እናዘጋጅ።